መጠንቀቅ ያለብን ጎንደር ጎጃምን ጨፈጨፈ፣ ጎጃም ጎንደርን ጨፈጨፈ የሚል ወሬ ያስፈልገን ማለት ነው። እሺ እንደናችሁ፣ ተመልካቾች እንደምናችሁ፣ ሰላማችሁ ይብዛ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። እንግዲህ ሰሞኑ ምንድን ነው በነ ደሳሌ ጣሰው ና በነ ደስየደጀን መሳሌ ጣሰው ደስየደጀን አንድ ግሩፕ ጎንደርን ወክለው ሲሆኑ፣ እነ ተመስገን ጥሩነህ እነ አረጋ ከበደ ደግሞ ጎጃምን ወክለው በአንድ በኩል እንዲከፈሉ ተደርገዋል ማለት ማለት ነው። መከፋፈል አልተከፋፈለም። ነገር ግን ንጹሃን ምንም የማያውቀው አድማ ብተና ና መከላከያ እርስ በርሱ እየታኮሰ እየሞተ ነው። እንዲሁም በዚሁ መካከል የአማራ ንጹሃን ሲቪሊያን እየሞቱ ነው፣ ለሞት እየተዳረጉ ነው ማለት ነው። ስለዚህ ምንድነው ነው ሰሞን ባለፈው ከሁለት ቀን በፊት እነደስ እየደጀን ከባህር ዳር ወጣ ብሎ መሸንት ከባህር ዳር ወጣ ብሎ መሸንቲ ላይ ከባድ የሆነ በእርስ በርስ እንግዲህ የጎጃም አመራሮች ለመምታት ተኩስ ከፍተው ነበረ። መከላከያ ደርሶ ብዙም ጉዳት ሳይደርስ አርግቦታል ማለት ነው። ለጎጃም በሰሜን ሜጫ ወረዳ ብራቀት ከተማ ላይ ዙሪያ ስድስት ህጻናት የሃይማኖት አባቶችና ረገዋይን አርባ ስድስት ጨምሮ የንብረቱ መውደም ደርሷል ማለት ነው። ይህ ምንድን ነው ጎጃም ላይ ነው የደረሰው ማለት ነው። ስለዚህ አሁን ይህን

ጎንደሬው ጎጃምን ማውደም ፈልጎ ሳይሆን ወይም ጎጃሜው ጎንደርን ማውደም ፈልጎ ሳይሆን እርስ በርሳቸው በጥቅም የተሳሰሩት ነገር ግን በስልጣን ያልተዋደዱት ራሳቸው የአማራ ጠላት የሆኑ የአማራ ብልጽግና ባለስልጣናት እነ ደስዬ ደጀን ና እነ ደሳሌ ታሰው እና በነ አረጋ ከበደ ና በነ ተመስገን ጥሩነህ መካከል በተፈጠረ ችግር አሁን ሰሞኑን ጎጃምን ከመከላከያ ባልተናነሰ መንገድ ጎጃምን የጎጃምን ኢኮኖሚ እያደቀቁ ነው ማለት ነው። ስለዚህ ይህን የጎጃምን ካስፋፉ በኋላ በሚቀጥለው ደግሞ ጎንደር ላይ ይወስዳሉ ማለት ነው። ስለዚህ ምንድን ነው እነሱ ሂንታቸው፣ የነ አብይ አጀንዳ ምንድን ነው? ጎጃሜው ጎንደሬው፣ ጎጃምን አወደመ፣ ጎጃሜው ጎንደርን አወደመ ብለው አጀንዳ በመስጠት በፋኖ ውስጥ ክፍፍል ለመፍጠር ማለት ነው። ስለዚህ ይህንን በሁለቱም በጎጃም አካባቢ ባሉ አክቲቪስቶችም በጎንደር አካባቢ ባሉ አክቲቪስቶችም በነ ሞጣ ቀራኒውም በነ አያለው መንበርም በጣም ይህንትን እየተስተጋባ ነው። ይህንትን እንዲስተጋባ እየተደረገ ነው። ይህ በጎንደሬዎችም አክቲቪስት በጎጃሞች አክቲቪስት ይህ ነገር እንዲስተጋባ እየተደረገ ነው ማለት ነው። ይህ ደግሞ ዓላማው ምንድን ነው? ጎጃምና የጎንደርን ፋኖ በመከፋፈል የፋኖን አንድነት ማጓተት ስለሆነ ዓላማ። ስለዚህ የጎጃምንም ንብረት አሁን ሰሜን ሜጫ ላይ ያለውን የእርስ በርስ የናረጋ ከበደ በመከላከያ እየታገሰ የነደስ የደጀን አርማ ብተና አርማ ብተና እየገጠ እየተታኮሱ እርስ በርስ እየተታኮሱ ንብረት የሚያወርሙት እንግዲህ ጎንደር። ስለዚህ ጎንደሬዎች ጎጃምን ኢኮኖሚ ጎጃም የጎጃምን ንጹሃን እየገደሉ ነው፣ የጎጃምን ኢኮኖሚ እየገደሉ ነው፣ እያወደሙ ነው የሚል ስም ለመስጠትና ጎጃሚው ደግሞ በሚቀጥለው ደግሞ ባይዘዌ ወደ ደቡብ ጎንደር ተጉዘው ጎንደር አካባቢ ላይ ይገጥማሉ ማለት ነው። ስለዚህ ከባድ እዚህ ጋር ምንድነው የመከላከያ ካምፕ የመከላከያ ኃይል ለናረጋ ከበደ ድጋፍ የሚሰጥበት ምክንያት ጎንደሬዎች ጎጃም መከላከያ ጋ መከላከያ ጋር ሆኖ እኛን ገጠመን የሚል ስም ለመስጠትና ፋኖስ ቅራኔ እና በፋኖና በህዝብ ውስጥ ቅራኔ ለመፍጠር እርስ በርስ ለማጫረስ ነው ማለት ነው። ስለዚህ ይህን መረዳት አለብን። ይህ የባለስልጣናት የባንዶች፣ የአማራ ጠላቶች የስልጣንና የጥቅም ሽኩቻ ስለሆነ የጎንደርና የጎጃም ህዝብ አይመለከተውም በፋኖም አይመለከተውም ። ስለዚህ ፋኖ እንዳይከፋፈል የበኩላችን ማድረግ አለብን እና ያለው መንበር ያው ማለትም በጎንደር ተከፋዮች ጎጃም ላይ እየዛቱ ነው፣ ጎጃሞች እንደዚህ ብለው ከጎጃም ላይ ያሉትም አክቲቪስቶች እንደዚህ እየዛቱ ነው። ስለዚህ ይህ በፋኖ ውስጥ እንዲስተጋባና እርስ በርስ ለመከፋፈል የአማራን ፋኖ አንድነት አሁን እንዲሁም ደግሞ ዘመቻ አንድነትን ሽፋን በዓለም ሚዲያ እንዳይሰጠው ማድረግና ሽፋን እንዳያገኝ እንዲጓተት ተስፋ ለማስቆረጥ ነው የሚያደርጉት ማለት ነው። ስለዚህ በሕዝቡና በፋኖ መካከል ትኩረት መደረግ አለበት። ይህ ተስተጋብቶ ወደ ሌላ አቅጣጫ እንዳይሄድ ይህ መረጃ እንዲደርሳቸው ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። እንዲሁም ደግሞ ሰሞኑን ምነግሬያችሁ ነበረ አሁን ሰሞኑን የሰለጠነው አድማ ብተና የአማራ ብቻ አይደለም። የት በአማራ በጀት ኢኮኖሚ የትኛውን ብሔር አብሮ የሰለጠነበት ነው? እነዛ ከሁለት ተካፍለው ወደ ጎንደርና ወደ ጎጃም ነው። እስካሁን ወደ ወሎ ወደ ሸዋ የሄደ አዲስ ለስድስት ወር የሰለጠነ አድማ ብተናስም የሰለጠኑ መከላከያ የለም። ጎጃምና ጎንደር ነው የተከፋፈሉት። ስለዚህ ሁለቱን እርስ በርስ የተካፈሉ በመምሰል ንጹሐን ምንም ማያውቁትን ወታደሮችን በማጫረስ በባለስልጣን መካከል እንደተከፋፈሉና ጎንደር ጎጃም ብለው በመከፋፈል ወደ ህዝቡና ወደ ፋኑን ማስተጋባት እየፈለጉና እዚህ ጋር በጣም ከፍተኛ የሆነ ትኩረት ያስፈልጋል ማለት ነው። አመሰግናለሁ እዚህ ጋር